ሰላም የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚ ትናንትና እንግዲህ ብሩክን እየለመነችው ነበር። አትለምኞ ክብርሽን ዝቅ አታድርጊ፣ በጣም ኮራ፣ በጣም ተንጠባራራ እያላችሁ ነበር። ነገር ግን እውነታው ሌላ ነው። ኮሜንቱ እንዳለ ብሩክን ጥርቅ ግን ያደረጉት፣ ሶ ብሩኬ እና ሀይሚ ላይ ሌላ ችግር ተፈጥሮ ነው እንጂ በፍራንኩ ብቻ አይደለም። ምንድን ነው የተፈጠረው ችግር? ሌላ ከባድ ችግር ተፈጥሯል አሉ ጋይስ ኦ አይ ይህኔ በጣም ነው የደነገጥኩ ስሰማ ጋይስ። ይሄ ችግር እንዴት ነው እንደዚህ ፊቱን የጣለው? እኔ ራሱ ገርሞኝ ነበርና ከባድ ችግር ነው የተፈጠረው ማለት ነው። ቢፈጠርም ግን ብሩኬ በጣም አካበዱ። ያ ችግሩ የዚህን ያክል እንደዚህ እንትን የሚያስብል አይደለም፣ እንጂ በፍራንኮ አይደለም። ጋይስ ብሩኬ ትናንትና ፊቱን የጣለው እና ሌላ ከባድ ነገር ስለገጠማቸው ነው። በሁለቱ መካከል ሌላ የሆነ ነገር ተፈጥሯል። ምንድን ምንድና የተፈጠረው? ተረጋጉ። ከመሳደባችሁ በፊት መረጋጋትን ብትመርጡ አሪፍ ነው። የረጋ ወተት ቅቤ ይወጣል ይባላል። መረጋጋት አለባችሁ ጋይስ። ለመጀመሪያ ጊዜ ፍቅርዬ እንግዲህ ልደቷን ልታከብር ነው። ለመጀመሪያ ጊዜ አይደለም የሆነ ጊዜ አክብረውላት ነበር ጓደኞቿ። የዛሬ አመት ከዛ በፊት ይሆን አላውቅም። ብቻ ሶሻል ሚዲያ ላይ እንግዲህ ለሶስተኛ ጊዜ ሲከበርላት የመጀመሪያ ጊዜ አብረች ሲያከብርላት አይቻለው። ጎዳና ልጆች ጋር ነበር ያከበረችው። ከዛ በሁለተኛ ደረጃ ደግሞ ቤተ ክርስቲያን ብቻ ጓደኞቿ አክብረውላታል። እዚህ አዲስ ዩቲዩብ ይህን ዩቲዩብ ከከፈተች አንድ የተከብሮ ላታል በእርግጥ ከከበረችው ከከፈተችው ገና አንድ መሰለኝ፣ እና አሁን ደግሞ ለሶስተኛ ጊዜ እንግዲህ የፍቅር ልደት ልናይ ነው ማለት ነው። ቅድሜ ዝግጅቱ ከፈቲ ጋር እንደዚህ ፈታ ዘና እያሉ ነው። እነብሩክ ጥለንሽ እንሄዳለን እያሏት ነበር ነፏል። በእርግጠኝነት ጥለዋት ይሄዳሉ ብዬ አላስብም። ብሄዱም ግን ፈት ያለች ሌሎች ጓደኞቿም ስላሉ ከእነሱ ጋር ታከብራለች። ግን እነሱ ሰርፕላይዝ ሊያደርጓት ነው እንጂ ጥላት ሊሄዱ አይመስለኝም አይመስለኝም ጥሏት አይሄዱም። እርግጠኛ ነኝ። ደግሞ እስከ ዛሬ ያሌሉትን እንዴ ነው ዛሬ እንሄዳለን ብሎ የሚበጠረቁት። ሶ እንደምታያቸው እነዚህ ሁለት እንስቶች ማይከዶማይከዶ ማይከዶ በጣም እያማረባቸው ነው። በነገራችን ላይ ልጆቹ ማለት ነው። እና የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናቸው? ደህና ናቸው። በጣም ደህና ነው። እግዚአብሔር ይመስገን። በጣም እንደምወዳችሁ ታቃላችሁ። ደግሞ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። አይ ሰላማዊ አንዳንድ ሰዎች ስደቱ እዚህ ላይ በጣም ነው ምስቀው ማርያም ነው ጉ ይፈላ ዘንድሮ። እናላችሁ የኔ ውዶች ሀይሚና ብሩኬ እንግዲህ ትና ቡራ ግፍ ትርትርትር እንታረቅ እያለችው ሲታረቁ ማ ስትለው እሱ ደግሞ በቃ ኒድ ኒድ ኒድ በቃ በቃ ምርር ያለው ይመስላል። በጣም የተሰላቸ የሆነ የተናደደ የሆነ ውስጡ የሆነ መጥፎ ነገር ያለ ይመስላል እንጂ በፍራንኩ ብቻ አይደለም። ብሩኬ እንደዛ የተቆሳጠረው ሰው ምን አይነት ችግር ነው የገጠመው? ምን ሆኖ ነው እንደዚህ የተኮሳተረው? ደግሞ ምን ተፈጠረ? ታረቁ ስንል ሰላም ሆኑ ስንል ምን ተፈጥሮ ነው የሚል ሰው አይጠፋም። ኦ መረጋጋት አለባችሁ። የተፈጠረውን ነገር ነግራችሁ ይህ መጥቻ ለው እህታችሁ ማለት ነው፣ ብዙዎቻችሁ እየተጨነቃችሁ ስለሆነ ሲቀጥል ደግሞ ብሩኬን ምንድን፣ አንቺ ምትለምኙ ሴት ልጅ እንደዚህ ዝቅ ማለት እኔም ስል ነበር፣ እኔም ስል ነበር፣ ማታማ እንዴት ያካብዳል እንደዚህ። አሁን ግን እውነቱን ስትሰሙ እንደዛትሉ፣ እንደዛትሉ፣ ወይ ቡራ ነው የምትሉትና እኔም ብዬ ነበር። ኮሜንቱ እንዳለ ሀይሚዬ ለምንድን ነው የምትለምኘው? እሱን መለመድ ለምን አስፈለገ እያላችሁ ነበረ። ሌላ ችግር አለ ጋይስ፣ ችግር አለ፣ ችግር መጽ ያለ እና ብዙ ኮሜንት ማየው ሀይሚ ክብርሽን ዝቅታ አድርጊ ለእሱ ብለሽ በተደጋጋሚ እሱ አጥፍቶም አንቺ ይቅርታ ትጠይቂዋለሽ አንቺ አጥፍተሽም አንቺ ይቅርታ ሁሌ ይቅርታ ስትጠይቂው በጣም እያካበደብሽ ና እየጎረነብሽ ነው ሶ ቆፍጠን ኮራጀን እንበይበት እያላችሁ ነበረ ሶኔም ብዬ ነበር ማታማ ኔ ራሱ ኦኦ ብሩኬ ምንድን ነው እንደዚህ የሚያካብደው ዴ ምንድን ነው እያኩን የራሱ ማቱሮ ድ ነበር ያደረኩበት ና እውነቱን ስሰማ ግን ብሩኬ እውነትም አይፈረድበትም ነው ያልኩ። እውነታውን ስሰማ ሰ እንግዲህ ፍራንኩ የዚህን ያክል የሚያስቆጣ ምናምን አይደለም፣ አያስቆጣም እኮ ይሄ። ምን ቀላል ነገር ነው? ከዚህም በላይ ፍራንክ ተደራርገው ያውቃሉ። እሱ ከሌላ ወንድ ጋዎች ምናምን ብሎ ፍራንክ አድርጓት ያውቃል ብዙ ነገር። ብዙ አይነት ፍራንኮች አሉ የሚያስቆጡ፣ ግን ይሄ ጭራሽ የሚያስቆጣ አይደለም። ደግሞ በዚህ አይደለም የተቆጣው። እሱ ሰበብ አደረገ እንጂ ውስጡ ያለውን ነገር መናገር አልፈለገም እንጂ በዚህ አይደለም የተቆጣው፣ ሌላ ነገር ስለነበረ ነው። በሌላ ነገር ነው የተቆጣው። እናቴ እንዛ ፊቱን ጣል ሲያደርገውን ማ ምን ሆነው ምን አስቀይሞ ነው ሀይሚ ሌላ ቂም ይዞባታል እንደሄ? ልጅ እዛ ሀዋሳ ሰርጉ ጋር ስትሄድ ቂም ያዘ እንዲ። አንዳንድ እኮ ወንዶች እኮ በትልልቅ ሰርጎች መሀል ትንንሽ ሰርጎች አሉ የሚባለውን ነገር ይሰጋሉ። አንዳንድ ወንዶች አብረው ሚስታቸው ጋር ሄደው በቃ እግር እግሯን ነው የሚከተሏት እና እዛ ስትሄድ አስቀይማቸው እንደ ብዬ ሰግቼ ነበር። ግን አይደለም፣ እንደዛ አይደለም፣ ሌላ ነው ችግሩ። ጋይስ ሌላ ነው ችግሩ። ወይ ጉድ! ምንድን ነው አትሉም እንዴ? ምንድን ነው አትንዛሽ፣ ቶሎ ተናገሪ የሚል ሰውም አይጠፋም። አይ ሕዝቤ፣ ግን መረጋጋት የሚባል ነገር እኮ አልፈጠረባችሁም። ምንድን ነው የሚያስቸኩላችሁ? ተረጋጓ! እንዴ፣ ምንድን ነው ችግሩ? ችግሩ ምንድን ነው? ጆሮችሁን አቁማችሁ ስሙ። ምንድን ነው ችግሩ ምንድነው እንደዚህ ብሩኬን ፊቱን ያስጣለው? ሊያለቀስ ኮ ትንሽ ነው የቀረው። ጸጉሩን ያካል፣ ሰውነቱን ይደባብሳል፣ ይፎከታል። በቃ የሚሆነው ነው የጠፋ። በጣም እየተቆነጠነጠ ነው፣ ይጨነቀው ይመስላል። እንደው ሁለት ሰባት ወስዶ ነበር ማስጠመቅ። እውነቴ ነው፣ ሁለት ሰባት ነው የሚያስፈልገው። እንደዚህ ፊቱን ጣል አድርጎታል። ሁለት ሰባት ሲጠመቅ ፈገግ ይላል፣ የድሮ ፈገግታው ይመለሳል። አረ ሁለት ሰባት የሚያስፈልገው አንድ ቀን ነበር አርሴማ ወስዶ ማስጠመቅ ና እንደዚህ ፊቱን የጣለው ምንድን ነው? በሰላም ነው? ምን ተፈጥሮ ነው? የተፈጠረውን ነገር ልንገራችሁ። አይ ብሩኬ፣ አይ ብሩኬ። በጣም ተገርማለ፣ በጣም ተገርማለ። አሁን ይህም ችግር ሆኖ ነው፣ ይህም ችግር ሆኖ ነው። የኳስ ደጋፊ ነው አሉ። አይ ሌላ ነገር ጠብቃችኋል። እርግጠኛ ነኝ ሌላ ነገር። አርሰናል ተሸነፋሉ ሲሸነፍ በቀብሩጌ ብሩኬ የመጨረሻ በደነቀል አሉ። በጣም ነው የተናደደው አሉ። ጦስ ነው ያለው እና በዛ ተናዶ ነው እና ጓደኞቹ እየጎረኑበት ስለሆነ እያናደዱት ስለሆነ የዛኛው ግሩፕ ደጋፊዎች እሱ ደግሞ አርሰናል ኳስ ይደግፋል አሉ እና ይሄ ሰውዬ ይሸነፋል አሉ። ሰውዬ ሳይሆን የኳስ ቡድን፣ ይሄ ኳስ ቡድን ሲሸነፍ ኤፋማ እንዲሁም አልቅሷል። ኤፍሬምማ አልቅሷል። እንበውን ጠብ አድርጎ እኔማ ያንን ስቶሪ ሳይ ማን ሞተበት ብዬ ወደ ለምለም ቤት ሄድኩኝ። ወደ ነማርክ ዞር ዞር ስል ምንም ነገር የለም። ኦኦ ሰላም ነው ሄልክ ወይ? የሚስቱ ነው የሚስቱ ዘመድ ሞተ እንዴ ብዬ ሳይ ምንም የለም። ልጅቷ ጋር አይዞህ እንቻ ላርጎ ሚል እና ኤፋ እንደውም አልቅሷል፣ ጋይስ አልቅሷል። ብሩኬ እንደውም አላለቀሰም፣ ቻላ አድርጎታል፣ አላለቀሰም። ኤፋማ እያለቀሰም ባውጀ እያረገ ዘመድ እንደሞተበት ሰው እና ሌላ ችግር ተፈጥሮ ነው ብላችሁ ጠብቃችኋል። አሁን ብዙ ሰው ይናደዳል። ኳስ ይደግፋል አሉ እና እሱ ለምን አላሸነፈም ብሎ ነው አሉ እርግጠኛ ፍራንኩ እንደዚህ አያስቆጠውም የምር አያስቆጠውም። እና ሀይሚ ለምን ለመንሹ ምናምን የምትሉ ያው ሰው እኔ ማታ ብዬ ነበር ማርያም፣ ብዬ ያለው ኔ ራሱ ተለማመጡኝ ያልክ ብዬ ነበር፣ ግን እንደዚህ ተናዱ ነው። እንደ ልጁ እንደ እኔ ፈጣሪ ኢየሱስ ክርስቶስ ማለት ነው ኳስ የሚደግፍ ባል እንዳይሰጠኝ። ኳስ የሚደግፍ ከሆነ ባሌ ቻው አሰላማ፣ ባይ ባይ፣ አላገባውም በጭራሽ እንዴ የምን ጉድ የምን ኳስ አይን አፍጥጦ ቴሌቪዥን ላይ ጨጭጭ ጀኛኛኛኛ ኖ አይሆንም የኔ ውድ ባል እየሰማህ ነዋ ኳስ ደጋፊ ከሆን ካንጋባ ደህና ክረም እንደ ተቃጥዬ ልሙት። እንደ ኳስ የሚደግፍ ከሆነ ይሄ ፖለቲካ የሚከታተል ከሆነ አልፈልግም። ሮማንቲክ ነገር ነው የምትፈልገው። እንደ እና ብሩኬ እንግዲህ ኳስ ደጋፊ ነው። ሀይሚዬ ቻይ፣ ቴሌቪዥኑ ሁሌ ኳስ ግን አይደብርም። በጣም ነው የሚያናድደው። አንዳንድ ሰዎች የኳስ ፍቅራቸው ቴሌቪዥኑ ከኳስ ውጭ አይቀየርም ጣቢያ። ወ ወግ ነው የሚያደርገኝ እኔ እንደዛ የሚያደርግ ሰው ማለት ነውና እንግዲህ ብሩኬ ኳስ ደጋፊ ሆኖ ተሸንፎ ነው የተናደዱ ተናዶ ነው እንደዚያ ያላትና በኳሱ ነው ጡዝ ያደረገው እንጂ ሌላ ነገር አይደለም። የሚያስከፋ ነገር ሆኖ አይደለም። ሲቀጥል ፍቅር የኔ ቸኮሌት፣ የኔ ቸኮሌት፣ እየኔ ቸኮሌት ኦ አይ ከፈቲጋ እንግዲህ ፈታ እያሉ መጥተዋል ማለት ነው። የልደቱ ቅድመ ዝግጅት ይመስለኛል። እንግዲህ እንፏር ጥለንሽ ንንሄር ነው ቢሏትም፣ እሷ ግን ተያይዘዋለች። ዝግጅቱን እንግዲህ እኔ ልደት ፍቅርዬ ሲከበርላት ለሶስተኛ ጊዜ ነው ማየው። በፊት አብረሽ አንዴ ሲያከብርላት ከዛ ደግሞ አምና ሲከበርላት አሁን ደግሞ ለሁለት ለሶስተኛ ጊዜ ሊከበርላት ነው ማለት ነው። የኔ ቆንጆ ኮንግራጁሌሽን ራ ይባልም ረስመኝ ረማሞላቅቅ ያልፈለጉ መውራት እኮ ነው ችግሩ፣ ጋይስ። ቃላት መምረጥ አለብሽ። እኔ ቆንጆ ምንድነው ዘባርቂው? ሰው ሲወለድ ኮንግራቹሌሽን ነው እንደሚባለው የልደት አይ ይሄ እኮ የሚባል የምርቃት ነው። የልደት ደግሞ የሚባለው ሀፒ በርዝ ዳይ ነው። ወይ ጉድ! እንኳን ተወልደሽ እኔ ደግሞ ኮንግራቹሌሽን። አይ እንግሊዘኛ፣ እኔና እንግሊዘኛ እኮ አንዋደድም። አይጥና ድመት በሉት፣ አይጥና ድመት እብ ዞርበት አልዞርም። ካየት መሮጤ ነውና እንግዲህ ሀፒ በርዝ ዳይ እላለሁ ብዬ ኮንግራጁሌሽን ብያለሁ። ዞሮ ዞሮ አንድ ነው፣ ልትመረቅም ስለሆነ ሀፒ በርዝ ዳይ የኔ ቸኮሌት የኔ ቆንጆ። አይ ማብቴ ነው በቃ። እንደፈለገኝ ማለት እንዴ! ምንድን ነው ተሳቀቀ? ልሙት እንዴ በቃ ቻው! በጣም ነው የምወዳችሁ።